አሁን ስድስት። ስለዚህ ሌላ ጊዜ በጊዜ የሚመችስ በጊዜ ሁለት ሰዓት ላይ ያኔ አሸንፈሽኝ ከሆነ ችግር የለውም። አሁንም አሸንፋለሁ። ያኔ ማሸንፋለሁ ምንም የት ሄደ? የመጀመሪያ ፉከራት ታዲያ ቅድም ሰሜን አታ ጋይስ፣ ንገሩኝ አሸንፌ ነው ወይንስ አልቋል እኮ ጠይቀው። አይ ተሸንፈ ነው እመን። ጋይስ፣ ንገሩኝ አለ አሸንፌ ነው ላይ ኮሜንት ጻፉልኝ። አላለቀም፣ ለዛ ነው

እሺ እንደዛ ከሆነ ቆይ፣ አላሸነፍሽም። አሸንፍ ያለው እውነት አላሸነፍም። ሰርተ ነው፣ ጌታ ነው ሰርተ ብዬሽ ምናምን አይደለም። ይኸው ድገሚ። ቆመ እኮ ላይ ነው፣ ተቀበይኝ። ይሄ ሶስተኛ ነው። ኖ የሁለተኛውንም አልተሸነፍኩኝም። ቆሞ ነው ላይ ብዬሽ ነገርኩት። በሆነስ ተፈትቶናል ግን

ሽንፈትን መቀበል አትወድም፣ ብዙ ጊዜ ለዛ ነው። እኔ ደግሞ ሽንፈትን ጥማሩ ብታቀለሽ እንዴ ከሆነ ደግሞ ግዴታ ነው፣ አክሰርት ማድረግ አለብን። እስከ መቼ ይመጣል እንደዚህ ነጠዋላይ ግን ፍርድ ጥሩ አይደለም ብሽ፣ ለማንኛውም ብንገር ብዬ ነው። የምር ግን እየቀለኩ እና አይመስልሽ ሹመ በዚህ ሰዓት ይተኛሉ አብዛኛው እኔ አሁን ሀሳቤ ስለመተኛት እና ስላለመተኛት አይደለም፣ ስለማሸነፍና ስለመሸነፍ ነው። ሰው ተሸንፈሃል፣ ግን ይሁንል ይህ ሶስተኛ ነበረ አንተ ሁለተኛ ደነቀው ማለት ነው። አረ ኖርማል ነው። ጣጣ የለውም። አልተሸነፍኩም በፍርት። አረ እናት በፍርት ምናምን አንተ ፍርት አመሽ እውነት። እንደውም አልቀበልም፣ መቀበል አልነበረብኝም። ይሄ ይሄ ምን እንደዚህ የምታፍር ከሆነ አልቀበል

እዚህ ጋር ነው በቃ መጠቀም ያለባችሁ። ንጋ አፍጥነት አስራ ምናምን አፍጥነት መጨረሻ ላይ እንትን እንዳትልኝ፣ እሺ አደራችሁ። በጣም አስር ሰከንድ ነው ያለን፣ ቶሎ በሉ።

ለማለት ያህል ነው ማለት መሰለኝ። በወዲህ ስለምኮራ እኮ ነው ሰው እንዳችሁ ደስ ስትልጁ ምን ነው፣ ተራደድክ እንዴ? አትናደድ በእናትህ ሸንፈት ያለ ነው።

ቴንኪው በጣም እሺ በጣም ነው የማመሰግናችሁ የኔማሮች ምን አይነት ሪንስ እንዳለኛ የ አጥጫውትም ሶስተኛውን ፈራህ እንዴ በእርግጥ ይሄ ሶስተኛው ነው እሺ፣ የእኔ ቆንጆ እተኛለሁ። ተኝተኝ እሺ፣ የእኔ መልካም ሀሳቦች፣ የእኔ ማሮች፣ የእኔ ማር በጣም ነው የማመሰግነው። እተኛለሁ። ከቅድም ቅድም ነው እተኛለሁ ያልኳቸው አይደለሁ? አንድ ሁለት እያልኩኝ ቆየሁኝ። ግን እውነት ምን ትሉኛላችሁ? ከእዛ አትራሱም፣ መቆየት የእውነት ግብዝና አይደለሁ። ሰላምታችሁ

አስር ሺህ ካልሆነ አልቀጣም ብለህ ነበር። ይሁንላይ ቶኬ ዛሬ እንደውቀ ነው። ምንድን ነው ዛሬ ቀኑ ሮብ ነው አይቱ እኔ እግዚአብሔር የተመሰገነ ይሁን ደህና ከሆንኩኝ የምንም ወደ ኋላ የምንበት ምክንያት አይኖርም። የእሁዴን ፈጣሪ ነው የሚያውቀው ፈጣሪ በደህና ውዬ ልደር ለእሑድ ልድረስ። ከዛ በኋላ ችግር የለብኝም የለብኝ ምን እኔ በመሀል ብትወልጂ ወልጄ ገምን ልጫወትን ትጠብቃለን ረወ ግ በጣም መሸነፍ ያው ቃል ቃል ነው ነው በጣም ነው። እንዲህ መሸነፍ የምትወደው አዞ ለመሸነፍ ብዙ ብዙ አትጓጓ። ለማንኛውም በጣም ደስ ይላል። ልጃችን እኔን እንደሚመስል ዶክተሩ ነገረኝ። ታግኝቶክ የሚያገኘው እኔን በስልክ ወሮ አታስፈስላ። እውነት የምሬ ነው። ጥሩ ነው፣ እንኳን ደስ አለ። ችግሩ ባህሪው እኔን ነው የሚመስለው። በመልክ አንተም ቢመስልም፣ አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱ ኬት አመጣ? እኔን ስለ ወንድ እንኳን ጀመር አልተወለደም። አንተን ይምሰል አይምሰል ማንም አያውቅም፣ አንደኛ። ሁለተኛ ደግሞ እኔ ነው ይመስለው። በቃ በቃ ወሬ አታብዛ። እኔ ነው ይመስለው። ማለት አፍረሻው አፍረሻው መሆኑ ነው። አይደለም፣ ሌላው የለም። አሁን አታስቀየም አታስቀየስ በነገር ላይ ልጅ እንደኔ ጸባይኛ ነው። በጣም ጨዋ ነው፣ ደግሞ አይናፋር ነው። ምናምን ወንድ መሆኑ ተስፋ ይላል። አዎ፣ በነገር ላይ ወንድ ልጅ ለእናቱ መከታ ነው፣ ታውቃለን።

ብዙ ጊዜ እንደዛ ነው ሴት ልጅ ምናምን እያልኩኝ እና ለብዙ ሰው ነገር ላይ ሴት ልጅ ነው የምትወድ ምናምን ብዬ ተመኝቼ፣ ሴት የሚወዱ ልዩ ናቸው። እኔ ግን ሴት ነ ከእኔ በላይ ፈጣሪ ስለሚያውቅ ወንድ ሰጠኝ።

የምሽ ነው፣ አላስታውሰውም። በዛ ነው ከልብሽ፣ ረስችዋለው ከነ ምናምን ከነ ምናምኑ ረስችዋለው። ሜቢልዛ ይሆናል። አንተ ከአስታወስው መ